ሰላም ሰላም የሳቲ ኢንፎ የዩትዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እጅግ በጣም ቤዚክ የሚባል በተለይ ለዩትዩብ የዩቲዩብ ታምብኔል ያስፈልግናል። ታምብኔላችንን ታዲያ እንዴት አድርገን ክሬት ማድረግ እንችላለን? ለምንሰራው ለእያንዳንድ ቪዲዮ የሚለውን የሚያስረዳችሁ ይሆናል። ለቻናሉ አዲስ የሆናችሁ ላይክ፣ ሸር እና ሰብስክራይብ በማድረግ እንዲተቀላቀሉ እንዲሁም ደግሞ ነባሮቹ ደግሞ ኮሜንት በመስጠት እና ሼር በማድረግ እንዲታበረታቱ በአክብሮት እየጠየኩ ቀጥታ ወደ ቪዲዮዎች። መጀመሪያ ላይ ፕሌይ ስቶር ላይ ፒክስል ላብ ከሌላቸው ፒክስል ላብ ማውረድ አለባችሁ። እኔ ግን ስላለኝ ስላወረድኩ ከዚህ በፊት ቀጥታ አፑን ከፍታለሁ ማለት ነው። አፑን ካከፈኩ በኋላ እዚህ ጋር ሶስት ሰራዞች አሉ ጫፍ ላይ የሚታዩ ዜን የሚሳይዝ የሚል አለ። እሱን ቀጥታ ነከዋለሁኝ። እኔ ለምሳሌ ዩቲዩብ ታምብኔል ስለሆነ የፈለግኩት እዚህ ጋር ዩቲዩብ ታምብኔል የሚል አለ ዘይን ዊዲዝና እና ሄቱን ይገልጽልናል። ዊዲዙ 1280 ነው፣ ሄቱ ደግሞ 720 ይሆናል። ዘይን ኦኬ ለዋለሁ ማለት ነው። አፍተር ዛት እዚጋ ፕላስ ምልክቷን ወይም ደግሞ ቴክስት ምልክት እሷን ሲደመር ምልክቷን ሲጫናት ቴክስት የሚል ነገር ያመጣልኛል። ስለዚህ እችን ሳባ አረጋት እና ዳብል ክሊክ አረጋት አለሁ እዚ ጋ ኒው ቴክስት የሚለውን ዜሮ አረገዋለሁ ወይም ደግሞ አጠፋዋለሁ። ስለዚህ የዩትዩብ የቲፕ ታምብኔል አሰራር አሰራር ከዛ በስልካችን እንደዚህ ከጻፍን በኋላ ቀጥታ ምንድነው የምናደርገው? ኦኬ እንላለን ማለት ነው። አፍተር ዛት እዚህ ጋር እንዴት ነው የምናደርገው? ባክግራውንዱን እንትን ማለት ከፈለግን ባክግራውንዱን መቀየር ከፈለግን ቀጥታ ምንድን ነው የምናደርገው? እዚች ጋ ጫፍ ላይ ቲ የምትላለች እዚች ጋ ይች ማኑ ባክግራውንድ የምትላለች ዚህን ባክግራውንዱን ኢኔብል የሚል ያስመርጠኛል። ለምሳሌ እዚህ ጋ በከለር እና በግራዲንት ነው። ከለር ማለት ሰሜ ከፈለግን ሰሜ ብቻ፣ ቀይ ከፈለግን ቀይ ብቻ፣ ቢጫ ከፈለግን ቢጫ ብቻ ነው የሚያሳየን። እነዚህ ከታች የምታዩቸው እንደዚህ ስክሮል ማድረጋቸው በሙሉ እያንዳንዳቸው የራሳቸውን ከለር ብቻ ይዘው የተቀመጡ ከለር አይነቶች ናቸው። ግራዲንት የሚለውን ነገር ከመረጥኩት ግን የተለያዩ ከለሮች ኮምባይን ሆኖ የሚፈጥሩት ነው። ሴን እኔ የምፈልገው ለምሳሌ እዚህ ጋር ይህንን ነው የፈለግኩት። ሴን ራይት አረጋለሁ ማለት ነው። ይህን ከረኩ በኋላ ቀጥታ ምንድነው የማደርገው፣ ከፈለግኩ ደግሞ የጽሁፉን ከለር መቀየር ከፈለግኩ ምን አረጋለሁኝ? ሳይዝም እንደዚህ መጨመር መቀነስ ከፈለጋችሁ ይቻላል። ግን እኔ የፈለግኩት አሁን ከለር ነው። ፎር ኤግዛምፕል እንደ ባክግራውንዱን እንደቀየርኩት ሁሉ ዜኛውም ላይ ጽሁፉን የዩቱብ ታምብኔል አሰራር በስልካችን የሚለው ላይ ማለት ነው። እዛ ላይ ራሱ ከፈለጋችሁ በከለር እንደዚሁ ያስመረጣችኋል የተለያዩ የከለር አይነቶች አሉ። እኔ ግን የፈለግኩት ምንድነው ነው ቀጥታ በኋይት እንዲሆን ነው ማለት ነው። ዜን ይህን ከመረጥኩ በኋላ ምንድነው ነው ማድረገው ይህንን ራይት የሚለውን ነገር አስቀምጣለሁ ማለት ነው። ዜን ከዚህ ከፈለግኩ ደግሞ ሳይዙን እንደዚሁ መጨመር ከፈለኩኝ ይሄው እንደምታይ ሳይዝ አለ። ለምሳሌ እዚህ ሳይዙ ምን አደርጋለሁ? ከታች ሲኛዋ ስላይድ ሳደርጋት በደንብ ምን ይሆንልናል? ሰፋ ይልናል ማለት ነው። ወይም ደግሞ የጽሁፉ ፎንት ሳይዙ ምን ይሆንልናል? ይተልቅናል፣ ይተልቃል። ወይም ደግሞ ሳይዙ ጨምረ ማለት ነው። ከዛ በኋላ ምንድን ነው የማደርገው? ራይት የሚለው ምልክት እነካለሁ ማለት ነው። አፍተር ዛት እዚህ ላይ ለምሳሌ የዩቲዩብ ታምብኔል አሰራር በስልካችን ብዬ ፎር ኤግዛምፕል፣ እዚ ጋር ሸፕ ማስቀመጥ ከፈለኩ ወይም ደግሞ አሮ ነገር ቀስት ነገር ማስቀመጥ ከፈለኩኝ ማስቀመጥ ይችላለሁ። እንዲሁም ደግሞ ኢን አዲሽን እዚ ጋ የፕላስ ምልክቷን ታጭኜ ፎሮም ጋላሪ እዚ ጋ የሆነ ነገር መጨመር ከፈለኩኝ ማለት ነው። ለምሳሌ እቺ ጨምራት ላስገባት፣ እችን እንዳለች ራይት ክሊክ ዋን ልጠቀምና ይህ ሳይዝ እና ከውስጥ ላይ እያስቀመጥነው ነው። ወይም ደግሞ ያዘጋጀ ነው የታምብኔል መጠን ይለያያል አይደል። ስለዚህ ኢሜጁን እንደዚህ አድርገን ምን እናደርጋለን? ሳይዙን ሴሌክት ያደረግነውን ኢሜጅ እናሳጥረዋለን ወይም ደግሞ እናሳንሰዋለን ማለት ነው። ከዛ በኋላ ምን እናደርጋለን? ስትሬትሪ እናስቀምጠዋለን፣ ሳይበልጥም ሳያንስም ማለት ነው። በቃ አሁን ይሄ በጣም ቤስት ነው። ከዛ በኋላ እዚ ጋ አሁን የዩቲዩብ ታምብኔል አሰራር በስልካችን የሚለው እንደ እንደ እንዳይንቀሳቀስብን ከፈለግን ምን እናደርጋለን? እዚ ጋ ቅድም ከገባንበት ወይም ደግሞ ከሶስት ነጥብ ጣቦቹ በታች አራት ሰዓት እንትን አራት አይነት ቦክስ አለ፣ እዚ ጋ ቦክስ አለ። ስለዚህ ቀጥታ ምንድን ነው የምናደርጋቸው እነዚህ ቁልፎቹ ምን እናደርጋቸዋለን? እንቆልፋቸዋለን። እንቆልፍና ይህንን አራት ማዕዘኑ ምን እናደርገዋለን? እንነካዋለን። ዜን ስንነካው ለምሳሌ አይንቀሳቀስም። ጀስት ላይክ ኢትኛውም እንደዚህ አሁን ያስገባሁት ኢሜጅ ተንቀሳቀስም ማለት ነው። ስለዚህ እዚህ ጋር ደግሞ ከፈለግን እንደዚሁ ለምሳሌ በሸፕ ማስቀመጥ ከፈለግን ሸፕ የሚላለ እዚጋ ሸፕስ የሚላለ እዚጋ ለምሳሌ ይህን እንትን እንላለን፣ እንነካለን። ከዛች ይህን እንነካለሁ ዘይን እኔ አሁን የፈለኩት ምንድን ነው፣ ይህንን እችን ቀስት ነው የፈለኩት። አሁን እቺ ቀስት እቺ ሳይን በጣም ከጽሑፉ ጋር ማች አልታረገም፣ ሪሌትድ የላትም። ቢኮዝ ሳይዟ ትልቅ ስለሆነ፣ ስለዚህ እኔ ምን አደርጋለሁ? እቺን ቀስቷን ይዝና አሳንሳታለሁ። አያችሁ ሚኒማይዝድ የምታደረግ ልናለች። ስለዚህ እዚች ጋር ምን አደርጋለሁ? አስቀምጣታለሁ ማለት ነው፣ እንደዚህ አድርጌ አስቀምጣታለሁ። ከዚ በኋላ ራይት ምልከታል እጠቀማለሁኝ እንደዚሁም የዚችንም ባክግራውንዷን መቀየር ካለብኝ ቀጥታ ምን አደረጋለሁ? እቀይረዋለሁኝ ማለት ነው። ከለሯን እቀይራታለሁ ከፈለግኩ ያው፣ እንደምታዩት የተለያየ ከለር አለ ብያችኋለሁ። ከፈለጋችሁ በቀይ ከፈለጋችሁ በብላክ በጥቁር ከፈለጋችሁ በኋይት ማድረግ ትችላላችሁ። እንደ ምርጫችሁ ታረጋላችሁ። እኔ ግን የፈለግኩት ቀጥታ ምንድነው በቀይ እንድትሆን አርጊያታለሁ። ይህን ራይት ምልክቱን እጫናለሁ ማለት ነው። አፍተር ዛት ልክ እንደ ቅድሙ ይህችም እንዳትንቀሳቀስብኝ ከፈለኩኝ ማለት ነው ምናደርጋለሁኝ? እዚህ ጋር አራት ማዕዘኑን እጫንና አሁኑም ቁልፉን ተጭኜ ይህንን አራት ማዕዘኑን ምናደርገዋለሁ እጫነዋለሁ ማለት ነው። ከዛ በኋላ ይህን ይመስላል። ለምሳሌ በቃ አለቀ ሴን። አፍተር ዛት ከዚህ በኋላ ምንድነው የማደርገው መሰላቸው? ይህንን የሰራነው ነገር ምን እናደርጋለን? ከፈለግን እዚች ላይ የሆነች የካሜራ ቅርጽ ያላች ምስር ሼፕ ያለታለች ከመደመሯ ጎን ከፈለግን ይህን በመንካት ይህን ኢሜጅ ሴፍ ማድረግ እንችላለን። ካልሆነ ደግሞ ቀጥታ እዚ ጋር ሶስት ነጠብጣ መጀመሪያ የገባንበት ጋር ገብተን ምን እናደርጋለን ኤክስፖርት ኢሜጅ የሚልላቸዋለን። ኤክስፖርት ኢሜጅ እንልና ሳይዙ በሙሉ እዚ ጋ ስላለ ምንድን ነው የምናደርገው ሴፍቱ ጋላሪ እንላለን ማለት ነው። ሴፍቶ ጋላሪ ካልን በኋላ ምንድነው የምናደርገው ቀጥታ ዩቲዩብ ላይ ገብተን የፈለግነውን ወይም ደግሞ ያስቀመጥነውን ከዚህ የዩቲዩብ ታምብኔል አሰራር በስልካችን ከሚለው ሀሳብ ጋር ቪዲዮ ከሰራን በኋላ ቀጥታ እዛ ላይ የዋይት ስቱዲዮ የምትላል ወይም ደግሞ ዩቲዩብ ስቱዲዮ የምትላለች ያችን ዩቲዩብ ስቱዲዮ ላይ በመግባት የእርሳስ ወይም ደግሞ የእስክርቢቶ ቅርጽ ያላት ምልክት እናገኛለን ቀጥታ ይህንን ከጋለሪያችን ሰሌክት በማድረግ አስገብተን ቪዲዮችንን አፕሎድ ማድረግ እንችላለን ማለት ነው። ስለዚህ የዛሬ ቪዲዮ ይህን ይመስላል። በቀጣይ እንዲሰራላቸው የሚፈልጉ ነገር ካለ ኮሜንት ላይ ያስቀምጡልኝ። እንደውም ያው አዳዲስ ሰዎች ካላችሁ ሰብስክራይብ ማድረግ እንዲታበረታቱ ከትህትና ጋር ጠይቃለሁ። ታንኪዩ